ልክ ብሉዝን ሳይ ነፍስ ማልቀረልኝ ደሳለኝ ላይ እቺ ልጅ ወጣ ያለች ናት ብዬ እንዳስብ አስቻለኝ ማለት ነው። ብሉዝ ያልወደድን ሰዎች ወጣ ያለን አደለንም ወይ እንዳትሉኝ፣ ፔንታቶኒክ የምትወዱ ሰዎች ወጣ ያላችሁ ናችሁ ሊባል ይቻላል። ግን እዚ ጋ ስለ ብሉዝ ታሪክ ስናወራ ብዙ ጊዜ ውስጥን ጭንቀትን የምናወጣበት ሀሳብ ነው ማለት ነው። እና ብሉዝን በመውደድሽ ለየት ያለ ካራክተር ስላለሽ ነው የሚል ሀሳብ አደረብኝ። መብቴ ነው አደለ? እሺ እዛች ጋር አንድ ቦታ ላይ ሙዚቃን መጻፍ ብችል ብለሽ የተናገርሽው ነበርና ሙዚቀኞች እዚህ ካለው ይረዱኛል። ለሙዚቀኞች መጽሐፍ ይቻላል፣ በኖታ ያችን ቁጭ ብታደርግላቸው ኖር። እዚህ ጋር ቁጭ ብላ ወይ እህቴ በቫዮሊን በደንብ ትጫወተው ነበር ብዬ አስባለሁ እና ብጽፈው በጣም ጥሩ ነው ብዬ የተመኘውባት ፓርት ነበረች እዛ ጋ። ሌላው ደግሞ ፔጅ አርባ አካባቢ ላይ ባህላችን የኖርንበት ሁሉ ምን ያህል በማይታየው ዓለም ላይ ተጽዕኖ እንዳመጣብን ያሳየ መንገድ ነውና፣ በተለይ አንዳንዴ ጸሎታችን ማለት ነውና፣ በጣም ነው የመሰጠኝ። እኔ ራሱ አንዳንዴ ባክስቴ በኩል የምጸልየው ጸሎት አለኝ ባጎቴ በኩል ምናምን እንደዚህ እያንሻፈፍኩ ማለት ነው። በቀጥታ ከጸለይኩኝ እግዜር የሚያፍረብኝ እየመሰለኝና ይቺ ልጅ ስሜትን ተጋራችኝ እንዴ ምናምን ብያለሁኝና ብዙ ጊዜ ባህላችንን የገዛ አስተሳሰባችንን ያሳየ ነው ብዬ እገምታለሁኝ። ይህ ነገር ኮርኩሮኛል። አክቹሊ ሁላችንም ቤት ውስጥ እንደዚህ የምናስብ ይመስለኛል። እና አንዳንዴ ለምሳሌ ባል ስጠኝ ከማለት ይልቅ ሸሚዝ ምናምን ሰቅላ አንድ ጓደኛ የዚህ ሸሚዝ ባለቤት ይምጣ የምትል ጓደኛ ነበረች። እሷ ነው ማስታወሰኝ። ብቻዬን አደለውም ማለት ነው። እና መጨረሻ ላይ ግን ያው የሸሚዙ ባለቤት መጥቷይቸዋለሁ። ለእሷ ይሁናት አይሁናት አላውቅም። ምክንያቱም በሸሚዙ ጥበት ልክ ነበር የጠየቀችው። ያው ማለት ኤኒዌይ አርባ ዘጠኝ ላይ ገጽ ደግሞ ወደ ራስ ስለመመለስ ያነሳችበት ነገር በጣም ደስ ያለኝ ነው ግን ደግሞ ያናደደኝ ፓርት ነው እና እዛ ጋር ለምሳሌ ጸሎቷ ተሳካ ብዬ በጣም ደስ አለኝ። በቃ ሁ ይሄ ሰው ይሄ ሲጠበቅ የነበረ አንድ ሰም ጋይ ስለምወድ ነው ቆንጆ ወንድና አንድ ሰም ጋይ። ማን ነው ብዬ ብገልጥ ብገልጥ አልጠፋም። እንዴት እንደተበሳጨው እና ዛሬ ትነግረናለች ብዬ ተስፋ አደርጋለሁ። ምክንያቱም አይዊሽ የሆነ በሙዚቃ ስልት እዛው የመጀመሪያ የጀመራችሁበት ኮርድ ላይ ካላረፈ ልባችሁ ተንጠልጥሎ መሞታችሁ ነውና ልቤ ተንጠልጥሎ ተመልሼ እመጥቻለሁ። የሚያሳርፍ ኮርድ አላገኘውም ነበርና አሁን ትነግሪኛለሽ ብዬ አስባለሁ። ምክንያቱም ሳስብ ሳስብ ልጁ የለም ሳስብ ልጁ እንዴ የት ሄደ ማለት ምን አለ ብጨርሹ እኛም አብረን እኮ ተሰቃይተን ነበር ከመጀመሪያው ጀምሮ ስንመጣና መጣ ሄደ አላወቅንም። እና እባክሽ የሆነ ዛሬ ንገሪኝና ልቤን አሳርፊኝ። የሌሎቻችሁ ካልሆነ እኔ እንግዲህ ያነበባችሁት ካላችሁ ሀሳቤን ትጋሩኛላችሁ ብዬ አስባለሁኝ። ገጽ ሰባ ዘጠኝ አካባቢ ላይ ደግሞ የልጅነት ፎቶ ላይ ያነሳሽው በጣም የመሰጠኝ ታሪክ ነበረ። ያው የሲግመን ፍሮይድ ትንሽ አድናቂ ነኝ መሰለኝ አድናቂ ሳይሆን ሳይኮሎጂን ሳስብ እሱ ደስ ይለኛል። እኔ ከዚህ አለም ወጣ ያሉፍ እንትን ቶቶች ይማርኩኛል መሰለኝ። በተለይ በድሪም ኢንተርፕሪቴሽን፣ በሌላውም ሀሳቡ ላይ እሱን ትንሽ ደስ እንዲለኝ አድርጓል። አንቺ ምሩ እንደወደድሹ ማለት ነው እና ከሰባት እስከ አስራ ሁለት እድሜ ክልሎች ላይ ያለውን እንዲሁም ደግሞ ከዛ በታች ያሉት እድሜ ክልሎችን አስቀምጦ የሚያነሳው ሀሳብ አለና በልጅነት ጊዜያችን ላይ ያለውን ትራውማ ለመፋቅ የተደረገው ነገር በጣም ነው የገረመኝና እኔም አንዳንዴ ፎቶዬን ሳይ አዝናለው፣ ስቃለው፣ ደስ ይለኛል፣ አንዳንዴ እናደዳለው። የምናደደው ግን ወፍራሞኝ የተነሳሁትን ፎቶ ሳይ ነው እንጂ ቆንጆ ቆንጆ ፎቶችን ሳይ ደስ ይለኛል። የኋላ ታሪኬ ጥሩ ጥሩ ነበር ብዬ እንዳስብ ማለት ነው። ኤኒዌይ ግን እሱ ጋር ያነሳሽው ሀሳብ በጣም ሶሻል ትራውማ ትንሽ ያስቸግረናል አይደል? እኛ ሀገር በጣም ስንሄድም ስንመጣም እኮስ በሶሳይቲው እንቁላል ውስጥ ነን ያለ ነው። እና ሶሳይቲው ካልተሰበረ፣ ይቅርታ ሶሳይቲ ስል ደግሞ ቆርጣችሁ ሶሳይቲ ይሰበር እንዳትሉኝ፣ በዛ አስተሳሰብ ውስጥ ለማለት ፈልጌ ነው። እና እሱ ትራውማ ካለቀቀን በስተቀር ሰው መሆናችንን እኔ ለመራመዳችን እንጃ እና እሱ ጋር ሶሻል ትራውማውን ያስለቀቅሽበት መንገድ በጣም ነው የተመቸኝ። እዚህ ጋር እንደ ሀሳብ ነበረኝ ማለት እኔ አንድ ጊዜ የሮሻክ እንትን የሳይኮሎጂ ቴራፒ በራሴ ለመውሰድ ፈለግኩ። ለምን ሚስጥሬን ሰው እንዲያቅብኝ አልፈለግኩም ነበርና ከዛ አንድ የስነልቦን አስተማሪ ሄድኩና እንዲህ እንዲህ ስለው የሚያቅብኝ መሰለኝ። እና አንድ ዶርማንት የሆነ ሰው ጋር ሄጄ ዶርማንት ብዙ ማለት ብዙ ባወራበት የሚያንቀላፋ ሰው አግኝቼ ለአራት ሰዓት ስነግረው ስነግረው አንቀላፋሱ። ከዛ እንትን ሶፍት ሰጠኝና ተኛ። እኔ ስቀጠልኩ ሳለቅስ ሳለቅስ መጨረሻ ላይ ጨረሻለኛ፣ አንድ ሰዓት በቃ እኒድ ተባብለን እኔም ድኛ ያለሁ ማለት ለሰው ልናገር ብዬ ማለት ሚስጥሬን ለማወቅና ይሄ በጣም ትልቅ ድፍረት የሚጠይቅ ስለሆነ እንኳን እግዚአብሔር ረዳሽ። ከፔጅ 126 ደግሞ ከብዙዎች ጋር መደባለቅ የማይወድ ጓደኛሽን ያነሳሽበት ሀሳብ በጣም ደስ ብሎኛል። በጣም ከባድ ነው፣ ያው ከሶሳይቲም ጋር መኖር ከባድ ነው፣ ብቻም መኖር ከባድ ነው እና በጣም ትልቁ ዳይለማ በዚህ ምድር ላይ ይሄ ይመስለኛል። እና ያ ልጅ ከተመችቶኛልም ጓደኛ የመስሉ ነበረ እና በዚህ ዓለም ብቻችንን መኖር ስንጀምር ከባድ ይሆናል። ዓለም ደግሞ ዓለም ውስጥ ደግሞ እንኖር ብለን ከሶሳይቲም ጋር አብረን ስንኖር ትንሽ ከባድ ይመስላል እና የጋራ ስምምነትን ማን እንዳበጀው አናውቅም ያልሽው በጣም ትክክል ነው። በጣም የገዛኝ ሀሳብ ስለሆነ ነው። ለምሳሌ እኔ አሁን የምኖርበት አካባቢ ላይ የጋራ ስምምነት አላቸው። እኔም አልወደው ግን በቃ አሁን ጠዋት ጠዋት ደናደርክ ማለት የጋራ ስምምነት ነው፣ ግን ዝም ብዬ ይጂ ይጂ ይለኛል። አለ ስመለስ ግን ጉዴ ስለሚፈላ ደምንም ብዬ ይህን ስምምነት ለማክበር እና ፋቲግ አለው ውስጥ ይሄ በጣም ተቃርኖ በጣም ከባድ ነው እና መሳቅ የሌለባችሁ ቦታ ሳቁ ተብላችሁ አታቁም ማለት በቃ እንደዚህ አይነት ነገር ውስጥ ነው የምንኖረው ሁሌ እና እኔ ራሳሁን ዛሬ ባልናገር ደስተኛ ደስታዬ ነበር፣ ግን ለራሴ ስላነበብኩት እና እባክሽ ሪፍሌክት አድርጊ ስለተባልኩ ለራሴ አምቢው ደስ ብሎኝ በቤት ብተኛ ጥሩ ነበር። ኢን ኤኒ ኬዝ ስለ ተቃርኖ ሀሳብም ያነሳሹ ላይ ጮክ አላልኩም ነበር። ጮክ ካረጉት ስለ ተቃርኖ ያነሳሹ ሀሳብ ላይ ያው ሰው በሁለት ሀሳብ ግጭት ውስጥ የሚኖር ፍጡር ነው። በጣም ነው ደስ ያለኝ ማለት በዚህ ዓለም ላይ እና በማይታየው ዓለም ፕሌቶ ዘ ፎርም የሚለውና ማቴሪያሊስቲክ ወርልድ ላይ ማለት ነው። እና ሁለቱ ዓለም ላይ ሁለት ዛፍ አይረገጥም። ስለዚህ ምንድነው ማድረግ የምንችለው? መሀል ላይ መኖርም አንችልም። ወይ የፎርም ሰው መሆን ነው፣ ወይ ደግሞ የማይታየው ዓለም ላይ ሰው መሆን ነው፣ ወይ ደግሞ እዚህ ምድር ላይ መኖር ማለት ነው። እና ትላንት አንድ ወዳጄ ምናለኝ። ምናልባት ሌሊቱን እግዜርን ክዶ መሰለኝ ጠዋት የተገናኝ። ምክንያቱም ከዚህ በፊት የወደው ነበረ። ጠዋት ሲነቃ እግዜር ደስ አላለው መሰለኝ በሱን እና ይሄ ሁሉ ጦርነት ምናልባትም ወይ ዜና ሰምቶ ሊሆን ይችላል። የኢራንን የኢራቅን ምናምን አይሮ ነው። ብቻ ማለት ሰው ኑር አይባልም እኮ በትላንት ነው አይደል ዛሬ ሌላ ነው። እና አንዳንድ ፈላስፎች እንደው ምን ይላሉ ይሄ ጠረጴዛ የትላንት ነው እና የአሁኑ አንድ አይደለም። ምክንያቱም ሰው በለውጥ ሂደት ውስጥ ነው እና ሄራክሊተስ እንደዛ ነው የሚያምኑትና ይህም ልጅ በለውጥ ሂደት ውስጥ ሆኖ መሰለኝ ትላንት ያሰበውን ዛሬ አላሰበም። እና ይህ ሁሉ ሲሆን እግዜር የታለ ብሎ ጠየቀኝ። የቱ ሲሆን ሰን ጦርነቱ እና እግዜርን ደግሞ በምንም ተአምር እንዲነካብኝ ስላልፈለጉ ለእኔ ደግ ስለሆነ የሰጠውት ምላሽ ገርሞኛል። ማለት ለራሴ መከላከያ ነው ምንድነው ያልኩት፣ የነበረው ሀሳብ የሰው ፈቃድ ፈቃድ እንዳትኝ ብሎ የነበር መጀመሪያ ግን ፈቃድ ብዬ ጀመርኩኝ፣ ምን ይመለከተዋል ብዬና ፈቃዱ በዚህ ምድር የመኖርና በሌላኛው ዓለም የመኖር ፍቃድ አለን አይደል? ያን ፍቃድ ፍቃዳችንን በኖርንበት ልክ ነው የሚመጣውን ዓለም የምናስተናግደው ማለት ነው እና በምድር ላይ ከኖርን ትንሹ በስሜት ህዋሳችን ውስጥ ያለውን ኑሮ መኖር እንችላለን። አይ ፎርምን ከመረጥንና ደግሞ በማይታየው ዓለም ውስጥ ደግሞ መኖር ከቻልን ግራስፕ የምናደርጋቸው ሌሎች ትሁቶች አሉ እና ኔቸርን ራሱ አጌንስት ኔቸር መሆን ይቻላል ማቆም ይቻላል ብዬ አሰብኩኝ ለራሴ። ስለዚህ ሰው ግን በሁለቱ ተቃርኖ ሀሳብ ውስጥ ያለ ፍጡር ነው እና ይህን ስላነሳሽልኝ በጣም ደስ ብሎኛል። ምንድነው ፀሐይ በገባውን ትቁም ብሎ ማቆም ይቻላል አይደል ፍቃድ ነው አትቁም ማለት ተፈጥሮን ፀሐይ ማስቆም የሚችሉ አሉ አይ ደግሞ አትቆም በዚህ ጋር ተግባብ ማለት ፈቃዳችን ነው ብዬ ስላሰብኩኝ ነው እና በዛ ፍቃድ ውስጥ ሰው ስለሚኖር እግዜርና አትንካ በራስ ፍቃድ ኑር ብዬ ትላንት መልሽለት ነበር ለማንኛውም ግን የሁለት ተቃር ነው ሀሳብን ያነሳችበት ነው በጣም ደስ ብሎኛል በጣም ለካ ወዲያ አይደለም። ውሃ ውሃ የጠማትና ያሳላት ሄ በጣም ነው የሚከብደው። እሺ መቶ አርባ ላይ ደግሞ ውሃ አሰኝተኝ ማለት ሬዲዮ ላይ እንዴት እንትን እንደምል እዚህ ግን ለሰው ሌክቸር ማድረግ ነው የመሰለኝ ነው። እዚህ ከአንዱ ምርቃቴ ሰው ፊት እንደዚህ አትታዩም ቢሆን ደስ ይለኛል። ከባድ ነው። እሺ 140 እውነታ የመሆን እድል ያላቸው ውሸቶች የሚለውን በጣም ወድጆ አለው። ማለት ህይወታችን ነው በቃ እውነት ይመስላል አይደል? እዚህ ራሱ አሁን ስንኖር ምናምን ስናወራ እኔም እውነት መስሎኝ ነው የቆምኩት፣ ግን ላይሆን ይችላል what if uh, i'm dreaming እንዳለው ማለት ነው። እህቴ ስትገልጾ ነበር ዴካርትንና ስለ ኤግዚስተንስ ሲናገር ዋት ኢፍ አም ድሪሚንግ ነው። አሁን በህልምስ ቢሆን እኔ እሰየው ነው ምለው፣ ከፍርሃት አንፃር እሰየው እንኳን ያለምኩ ብዬ ልናገር እችላለሁ። ግን ድሪም ብናደርግስ፣ ኢሉዥን ውስጥ ብንሆንስ ዊኔቨር ነው። አሁን ለምሳሌ እዚህ ጋር ግማሽ ብርጭቆ ውሃ ባስቀምጥ እና የሆነ ስቲክ ብጨምር ከፍ አድርጌ ባሳያችሁ ስቲኩ ተሰብሯል፣ ግን ደግሞ ባወጣው አልተሰበረም። ስለዚህ ሁላችንም ኢሉዥን ውስጥ ማለት ልክ እንደዚህ እውነት የመሆን እድል ያላቸው ግን እውነት ያልሆኑ ሀሳቦች ውስጥ የምንኖር ሰዎች ይመስለኛል። አስፋራስ ማተርን ወይ ደግሞ ይሄኛውን አለም እስከመረጥን ድረስ ማለት ነው። እና ያስቀመጥሽበት ምን ያልሽበት በጣም ነው የተመቸኝ አጠቃላይ ጨርሻለሁ። እኔ የተመቸኝን ነው ያወጣሁት፣ ግን መጽሐፉ ደስ ይላል። በአምስት ደቂቃ ስለተባልኩ ነው እንጂ ብዙ ባወራ ደስ ይለኛል።